የዓለም የክለቦች የዓለም ዋንጫ በአሜሪካ እየተደረገ ሲሆን አንት ምሽትና ሌሊቱን ጨዋታዎች ተደርገዋል። ምሽት አራት ሰዓት ላይ በምድብ አራት የእንግሊዙ ቼልሲ ከሎስ አንጀለስ ጋር ጨዋታቸውን ሲያደርጉ ቼልሲዎች ከጨዋታ ብልጫ ጋር ሁለት ለዜሮ ማሸነፍ ችሏል። በጨዋታው ሰማያዎቹ በኳስ ቁጥጥርም ሆነ በግብ ሙከራ ሙሉ ለሙሉ ብልጫ የነበራቸው ሲሆን ለሰማዮቹ የማሸነፊያ ግቦችን ፔድሮ ኔቶ ና ኢንዞ ፈርናንዴዝ ማስቆጠር ችሏል። በዚህ ጨዋታ በዝውውር መስኮቱ ከኢፕስዊች ታውን ቼልሲን የተቀላቀለው ሊያም ደላብ በ64ኛው ደቂቃ ተቀይሮ መግባት የቻለ ሲሆን ኢንዞ ፈርናንዴዝ ላስቆጠረው ግብም አሲስት ማድ ማድረግ ችሏል። በዚህም ሰማያዎቹ በምድብ አራት ሶስት ነጥብ መያዝ የቻሉ ሲሆን ምድቡንም በአንደኝነት እየመሩ ይገኛሉ። ለሊቱም በምድብ ሶስትም ሌላ ጨዋታ የተደረገ ሲሆን ቦካ ጁኒዮርስ ከቤኔፊካ ጨዋታቸውን አድርገው ሁለት ለሁለት በሆነ አቻ ውጤት ጨዋታቸውን አጠናቀዋል። በጨዋታው ቦካ ጁኒዮርስ አከታትለው ባስቆጠሯቸው ሁለት ግቦች መሪ መሆን ቢችሉም አንሄልዲ ማሪያ ና ኦታሜንዲ ለቤኔፊካ አከታትለው ባስቆጠሯቸው ሁለት ግቦች ጨዋታው ሁለት ለሁለት በሆነ አቻ ውጤት ተጠናቋል። እንዲሁ ሌሊት ላይ ሌላ በተደረገ ጨዋታ ፍላሚንጎ የአፍሪካውን ተወካይ ኤስፔራንስ ደ ቱኒዝን ሁለት ለዜሮ ማሸነፍ ችሏል። የዓለም የክለቦች ዓለም ዋንጫ የምድብ የመጀመሪያ ጨዋታዎች ዛሬም ቀጥለው ሲደረጉ ምሽቱን ፍሉሚኔንሴ ከቦሩሲያ ዶርትመንድ፣ ሊቨርፑልት ከኦራዋ ሪድስ ጨዋታቸውን ያደርጋሉ። የዴቪድ ሞዩሱ ቡድን ኤቨርተን የ ሰላሳ አምስት አመቱን የማንቸስተር ሲቲ እንግሊዛዊ መስመር ተከላካይ ካይሎ ከረን ለማስፈረም እንደሚፈልጉ በስፋት እየተዘገበ ይገኛል። ተጫዋቹ ባለፉት ወራት በውሰት በጣሊያኑ ክለብ ኤሲ ሚላን ያሳለፈ ሲሆን በዚህ የዝውውር መስኮትም ከሲቲዝንሶቹ ጋር እንደሚለያይ ይጠበቃል። ኤቨርተኖቹም ይህንን ተጫዋች ለማስፈረም ከማንቸስተር ሲቲ ጋር ንግግር እንደጀመሩ እየተዘገበ የሚገኝ ሲሆን የቱርኩ ክለብ ፌነርባቸን በተጫዋቹ ላይ ፍላጎት እንዳላቸው ተዘግበዋል። በዝውውር ላይ በንቃት እየተሳተፈ የሚገኘው የቱርኩ ክለብ ጋላተሰራይ ቱርካዊውን የኢንተር ሚላን የ31 ዓመት ተጫዋች አካን ቻግኖጉሉን ማስፈረም እንደሚፈልጉ ባለፉት ቀናት ሲዘገብ ነበር። አሁን ላይ እየወጡ ያሉ መረጃዎች እንደሚያመላክቱት ከሆነ ተጫዋቹ ወደ ሀገሩ በመመለስ ጋላተሰራይ መቀላቀል እንደሚፈልግ ያመላክቱ ሲሆን ኢንተር ሚላን ግን ከዚህ ተጫዋች ዝውውር 35 ሚሊዮን ዩሮ እንደሚፈልጉም ተዘግቧል። ኒውካስትል ዩናይትድ የብራይተንን የ23 ዓመት ብራዚላዊ የፊት መስመር ተጫዋች ጆኣ ፔድሮን ለማስፈረም ከብራይተን ጋር ንግግር መጀመራቸው ተገልጿል። ተጫዋቹ በተጠናቀቀ የውድድር ዓመት በሴጉልሶቹ ቤት ድንቅ ብቃት ማሳለፍ የቻለ ሲሆን፣ የእንግሊዝ ፕሪምየር ሊግ የዓመቱ ምርጥ ተጫዋች እጩ እንደነበርም ይታወሳል።